የሚገቡ ሚደነገጡት ማለት ነው። ምክንያቱም ያልጠበቁበት ሰዓት ነው ሩታ የመጣችባቸው። አብርሃም ነው አንድ ራቂ ብላ ጋራ ዘይነት አድርጌ ማጠበቁ እርግጠኛ ነኝ ሩታ ወደ ቤት አንተ ታሞ ስላለክ ልታይኩ ነው የመጣችሁ። እውነት ወደ ቤተሰቦች ብላለች አንተ ልታይ ሴት ነጭ የቀርቀሃ መውጣቷ ነው እንጂ እሷ ምንም እዛ የወጣች ነገር የለም ማለት ነው። እውነት ለመናገር አብርሃም ተነስተዋል እኔ በጣም ነው የሚያናድደው የሚያቃጥለው ይሄ ማለት ነው። እሷ እንግዲህ ስለታመታም ቤት ስላልታይ ነው የመጣችው። ልታይ ስትመጣ እንግዲህ በሩን ከበርግዳ ስትገባ እንግዲህ አንተ የተዛዝ ያላል ተቃቅበል እንግዲህ እንዴት ሆና ተላቀቀች። እስከዛሬም ብዙ መስዋት ከፍላለች፣ ብዙ ነገር ማለች፣ ብዙ ዋጋ ስለዚህ መስቀየስ ያለበት የሆነ የቃል ሕይወት መጥቼ ነው። ቅርታ ስለረባሽኳችሁ አለች ማለት ነው። እንግዲህ ሩታዬ በጣም ትግስተኛ ሆና ምንም ነገር ሳትተነፍስ ነው ገብታ ቤቷን ቼክ አርጋ ወጣች ማለት ነው። ብዙ ጊዜ ወደ ድዛ ቤት ሄዳለች ሲፈና ሄደች ነገር ግን ስትመጣ ያልፍ ለያላሰበችው ነገር ጠበቃት ማለት ነው። በጣም ነው የሚያስጠላው። አብርሃም ፈጣሪ መስተዋሉ ስቲክ ልቦና ስቲክ ሚስቴንቴቴ ኤስቶርኩስ ሚስቴንቴቴ አንቴ ጀሚር ኤርሜር ላን ወደ ቤትክ መስገባት አልነበረብህም በጭራሽ ማለት ነው። ወደ ቤትክ መምጣት አልነበረበትም። ነው የሚመጣው። ሲጀምር ቤቷን እያስተዳደረች እኮ ነው ጭራሽ። እና ሩታ ምን እንዲሰማት ፈልጌ ነው? በእንስሳት በጣም የሚያስጠላ በጣም ነው የሚጸቅቀው ማለት ነው። ሩታ መውጣት ነበረብሽ።

ሲቃረጅ ግብርሽ ዝቅ አድርገሽ ከባለ ትዳር ወንድ ጋር ሚስቱ ለምት ጦር ሆና እያየሽ ምን አይነት ሁኔታ ላይ እንዳለ ሴት እያየሽ፣ ፈጣሪ እንደ ዋጋቸውን ነው የሚያስከፍላቸው። እውነት ለመናገር ማለት ነው በጣም ደ ገኛለ የሩታ ግፍ አይለቅም። ዛሬ ሩታ ላይ ኤርሜላን እንደደረብካት ነገ ደግሞ ኤርሜላ ሌላ ወንድ አንተ ላይ እንደማደረበው በምን እርግጠኛ ወቅ በምንም እርግጠኛ ለ ምንም ዋስት ደግሞ የስራቸው የእጃቸው ነው የሚሰጣቸው፣ ማለት ነው በጣም ነው የሚታጠሉት የምትቀፉት ማለት ነው። ተግባራ አብርሃም እንግዲህ ሩታን ጥግ ድረስ ተፈታተናት ማለት ነው። እንግዲህ እሷን በመጨረሻ አልፈልግም ወስነች ማለት ነው። ምክንያቱም አንድ ወንድ ልጅ ሚስቱን ሰብ እንዴት አድርጋስ ነው ለነገም የሚሆነኛል ታማኝ ፍቅረኛ የሆነኛል ባሌ የሆነኛል ትዳሬ የሆነኛል እንዴት ነው ማሰብ የምትችለው? እንግዲህ አብርሃም

ይቺ ነው ጤ የራሷ ቤት አድርጋ ማለት ነው። ቆኔ አብርሃም ሩታ ምን ንደስማት ነው የፈለግኩ ምን እንደዚህ ትግጠካደዛ? አረ ተው ተው፣ ግፍ ነው ተው ተው፣ ጥሩ አይደለም የሴት ልጅ እንባ ጥሩ አይደለም። አንተ አሁን ሩታ ላይ ሄርሜላን እንደደረብክ ነገ ሄርሜላ አንተ ላይ ሌላ ሰው ሌላ ወንድ እንደማት እንደማትደረብ በምን እርግጠኛ ሆንክ? ምንድኑ ማስረጃ እርግ አብርሃም በጣም የሚያስጠላ ነገር ነው ያደርጋለው፣ ማለት ነው። ሩታ እንደውም በጣም ጎበዝና ትግስተኛ ሰው ናት። እንደዚህ ሊያስደርጋት የቻለ ደግሞ በጣም ስለሚትወድቅ በጣም ስለ ላንቴ ቦታ ስላላት ልት እንግዲህ እሷ ብዙ ነገር አሳልፋ ልታይክ ነው። በቃ ገባ ካደለ ወደ ራሱ ይመለሳል ወይስ አይመለስም ብላ ሴት ልጅ ቢላተኛ ናት። በቢላት ልትመልስክ ነበረ እሷ ፍላጎቷ ማለት ነው። ነገር ግን አንተ እዛው ታጥቦ ጭቃ፣ ታጥቦ ጭቃ፣ ምንድን ነው? ምን ምን እያደረግ ነው? ሲጀምር አንተ የራስን የገዛ ትዳር አንተ ከሌላ ሴት ጋር በጣም ነው የሚያስጠላ። እውነት ለመናገር አብርሃም እንዴ በዛ ላይ ደግሞ ምንድን ነው እንደዚህ የሚያደርግ እንዲ ልጅ ህን እኮ ነው በሆዳ አርግዛ እየተሸክማ ያለችው። በዚህ ሰዓት እኮ እሷ አንተ ከጎኗ ሆነ እንድትረዳት እንድታግዛት ትፈልጋለች። አንተ ግን ከሌላ ሴት ጋር ትንትላለህ፣ መከራን ትበላለህ ማለት ነው። ምን አይነት ነገር ነው? ወይም በጣም ነሚያስተላለት ለመናገር ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ ውድ ቤተሰቦች እንኳን ወደ ቻናሌ በሰላም አመሰግዴ ነኝ ብዬ እናንተም ሰላም እንደምትሆኑልኝ አደርጋለሁ። እንዴት ናችሁ? ዛሬ በያላችሁበት ሁኔታ ፈጣሪ በያላችሁበት ቦታ በያለም ዳርቻ ሰላማችሁን ያብዛልኝ፣ ደግሞ ነገር ሁሉ ይጠብቃችሁ ውድ ቤተሰቦቼ ቤተሰብ ላይ በማደሪያ ቤተሰብ የሚሆኑ አባላት ናቸው። መልካም እና ለራስ ነው ሰላማችን ይብዛልን። እንግዲህ ኤርሜላ ድራማውን እየቀጠለች ነው ማለት ነው። አብርሃም እንግዲህ ደና አርጎ ይተውናል ማለት ነው። በጣም የሚያስጠላ በነገር ትዳር ማለት ክብር ነው፣ ትዳር ለሰው ልጅ ክብር ነው እንጂ ስለ ትዳር ተገብተን የማይሆን ድርጊት እናደርጋለን ማለት ነው።

ከአንተ ልጅ ጋር ተሰቃ ያለ አንተ ደግሞ እንግዲህ ከሌላ ሴት ጋር ተሰቃይ ያለ ማለት ነው። አበጣ ነው የሚያስጠላ እውነት ለመናገር። ኔ አብርሃም በጨራሽ እንደዚህ አይነት ሰው ነው ተብሎ ብነገር እኛ እራሱ አለም ነው ምናበርኔ በጣም ለሴት ልጅ ያዝናል ብለን እንግዲህ ሚዲያ ላይ እንደምናየው እንደምንመለከተው ነው ማለት ነው። እንግዲህ ለምን እንደዚህ አደረክ ሲባል አዛዝናኝ ነው የሚናረገች አዛዝናኝ ነው፣ ከሚስትክ የበለጠ ሌላ ሴት ናት የሚተዛዝኔ። ከአብርሃም ለማንኛውም በጣም ነው የሚከብደው፣ በጣም ነው ሰውን የሚረብሽ ማለት ነው። ለማት ክብር ነው፣ የፈጣሪ ስጦታ ነው። ልጅም ጸጋ ነው። ፈጣሪ ለሚወዶ ለሚያከብረው ሰው ነው ልጅ የሚሰጠው ማለት ነው። እንግዲህ አንዴ ደግሞ መመለከትን መያዝ አልቻልክም ማለት ነው። ፈጣሪ ልቦና ነው ስጠው ለሰው ልጅ ልቦና ነው የሚያስፈልገው ማለት ነው። አብርሃም እንግዲህ ፈጣሪ ወደ ነበረ ማንነትክ መልስክ። እንግዲህ እ ላ የምትባለውቢስ ጋር ራቀች ድረስ አንዴ መቼም ወደ ነበረ ማንነትክ ልትመለስ እንደማትችል እኔ እርግጠኛ ነኝ። ምክንያቱም እድሜላ በጣም አሳሳች ሴት ናት። አንድም በትልቁ ቦታ ሰታታል ማለት ነው። ቦታ ስላ ሰጣት ነው። እሷም የመጣች ህይወትክ ላይ እንደፈለገች ልትጫወትም የትፈልገው ልትጫወትም የቻለችው ማለት ነው። እንግዲህ ቤቱን ወርሳለች። አሁንማ ቤት እንግዲህ አንዳት ደርሺ ባሌ ጋር አንዳት ደርሺ ከየታች ውጪ ውጪ ልኝ እያለቻት ሩታ እንግዲህ እሷ ገብታ ቁጭ ብላለች በጣም